እርግብ ተጨናንቃ ዘሪሁን ጋር ስልክ ደወለች። ስልክ ደውላ ዘሪሁን ስልኩን አነሳው። ዘሪሁን የቱ ነህ ነው የት ነህ ስትለው ምን ነው አላት። ምኑ ነሃ ስትለው ሰው ነኝ አላት። ዘሪሁን ላገኝህ እፈልግሃለሁ አለችው። አልፈልግሽ ምኔ አልፈልግም እኔ ላገኝች ደሞ አልፈልግም አላት። ለምን አለችው። ኦ በቃ እባክህ ዘሪሁን እኔ ችግር ውስጥ ነኝ ያለሁት አግዘኝ አለች የወልሽ እርግብ እኔ ምንም ነገር ላግዝሽ አንችልም አላት። የባክ አግዘኝ አለችው። ኦሆ እቺ ልጅ እኔ ምንም ነገር አንችልም ልደግፍሽ አላት። የባክ የባክ ችግር ውስጥ ነኝ አግዘኝ አለችው። እርግብ እኔ ምንም ነገር አንችልም ማለት አማርኛ ይመስለኛል እኮ አላት። አዝናለች። እንግዲህ እርግብ ተጨናንቃለች፣ በሰራችው ስራ ሁሉም ጸጥታ ላይ ገብታለች ማለት ነው። እንደምትያዝም እንግዲህ ነግሯታል መሰለኝ። እንግዲህ በጣም ጭንቀት ውስጥ ና ያለች፣ ለምን አለችው? እኔ ሁል ያንቺ የምሰጥሽ ገንዘብ ምንም ነገር ስለሌለኝ አላት ዘሪሁን። ይሁን በቃ እኔ ላገኝህና፣ ብቻ ላስረዳ። ላገኝሽ አልፈልግም አልፈልግም በቃ አለና ዘጋባት። ሄሎ፣ ዘሪሽ፣ ሄሎ፣ ዘሪሁን ይሁን። ያለች ምንም ተናዳ ልትሞት ነው ማለት ነው። ዘጋባት ስልኩ። ወይኔ ርግብ፣ ስልኩ ዘጋህብኝ። እሺ ቆይ አሁን ምንድን ነው ማድረገው? አለች ወይዘሮ ሙላት ቁጭ አለች። ተሀንዬ ጋር የኔ ልጅ አለቻት። እማዬ አለቻት። ሀንዬ እማዬ አለቻት። ወይዬ የኔ ልጅ አለቻት። እማዬ ሰው የሌለበት ቦታ ጠብቂ የመጣሁት የሆነ ነገር ልነግርሽ ነው አለቻት። ምን ይሁን አለች። ምንድን ነው ስትላል፣ እማዬ ስለ ባዩሽ ወይዘሮ ነገ ነገር ልናወራ ፈልገን ነበር አለቻት። ምንድን ነው ግን ስትላት፣ ግን ልናወራ ፍቃደኛ ስትላት፣ አዎ አለቻት። እሺ በቃ ትንሽ ጠብቄ አለቻት። ሄደች እና እንግዲህ ፎቶ ነበሩ ፎቶዎችን ይዛ መጣች። የባዩሽ ፎቶ እንደገና የእርግብ ፎቶ እና ይሄ የባዩሽ ውሽማ የነበረው ሰውየ ፎቶ እና አንድ ደግሞ ሌላ ነበረ የነሱ ፎቶ አምጥታ ስታሳያት ወይዘሮ ሙላት ደነገጠች። እንዴት እንደዚ አይነት ነገር ታረጋለች በማለት ደነገጠች። እንግዲህ ቅመሟ ሀንዬ ማለት ነው እኔ እሺ ፍቃደኛ ከሆንሽ ሁሉም ነገር በመረጃ ይደረስበታል ማለት ነው። ፎቶውን እንግዲህ አምጥታ እያሳየች እያየች ነው። በጣም ነው የተገረመችው ማለት ነው። የሚገርማችው ነገር ማለት ነው እማዬ አለቻትና እንደ መጋባኝ ከሆነ በወይዘሮ ባዩሽን ጸባይ ማንም ሰው ሊገባብሽ አልፈልግም፣ አለቻት ። አዎ አንፈልግም አለቻት። ተማንጋ ግን እንደተፋገጽ እንደሆነ ማወቅ ግን አለብሽ፣ አለቻት ካንዬ ለወይዘሮ ሙሉለሽ ማለት ነው። ወይዘሮ ባዩሽ በጣም አደገኛ ሰው ናት። እንድትጎዳሽ ስለማንፈልግ በማስረጃ ላስረዳሽ፣ አለቻት። እዚህኛው አንደኛው ሞተዋል፣ አለቻት። ምን አድርጎ? አለቻት። ያው መጀመሪያ መስቀሌና ፎቶ ሰርቀው አምጥቶ የወሰደው ስለሆነ የሱ ነው እየገደለችው። ይሄን አክል ስትለው አዎ አለቻት። ያ ፎቶውና ወርቁን እንትኑን መስቀሉ ካመጡላት በኋላ እንዳይፈልጉባት እንዳይወስዱባት ብላ ልጁን ገደለችው። እንደዚህማ ማ በፍጹም አይሆንም አለች ባዩሽ ክፉ ሰው መሆን ትችላለች። እኔ ደግሞ ከቤተሰብ የመጣ ሰው ምን አይነት እርቀት እንዳለኝ እኔ አቃለዋለሁ። የፖሊስ እናስይዛት ብላለች፣ አንዬ ማለት ነው አባቴ ሁሉን መረጃ አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ በሰዚህ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዲናችሁ ባላችሁበት አላ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ለቤት አዲስ የሆናችሁ ሰብሰብ ስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱኝላችኋለን። ዛሬም እንግዲህ በአዲስ ውላይላዊ ክፍል ዘጠና ስምንት ይጀላችሁ መጥቼ ያለው ማለት ነው። እንግዲህ ሼል ላይክ ያደረጋቸው አበረታቱኝ እንደቀጠለ ነው ማለት ነው። አንዱ አጎቱ ከአሜሪካን የመጣ ነው። እንስ ቢመጣት እንደነገሩኝ ከሆነ በጣም የታወቀ ፖሊስ እና የታወቀ አውሮፓዊ ነው። ምንድን ሆኖ ነው አለቻት። ሃንዬ ማለት ነው አዎ እውነትሽ ነው፣ እንዲ ልጄ ስትላት፣ አዎ እማዬ፣ እኛ ማናቆም መንገድ በመንግስት ሁሉም ዙሪያ እየመረመረው እየነበረው ይሄ ሰው ብዬ ነው አለቻት። እንግዲህ ወይዘሮ ሙላሽ ተናዳ፣ ባዩሽ አሁን ተራ እኔ ጋ ነው፣ በእጄ ውስጥ ገብተሻ አለቻት። እርግብ ተናዳ አርጋውን እየሰበረችው ነው። ባለማንሳቱ የማንም ሰው ማጫወቻ ሆንኩኝ ብላ እንግዲህ እየተናገረች ነው። በጣም ተናዳለች ማለት ነው። ጓደኛዋ ከፍታ አንድ አለች። አዲሷ ከፍታ ገባች፣ ቤቷ ውስጥ ገባች እና ምኖች ደግሞ እንደሚያንቀጠቀጥሽ አለቻት። ምንም አልሆንኩም አለቻት። ባክሽ ምንም ሳትሆኝ ነው እንዲህ ክንፍ ያወጣሽ አለቻት። የማንም ሰው መጫወቻ ሊሆን እንዲ አለቻት። የሆነ ነገር ማ ያረግሽ ነው ያለችው፣ አለቻት። እኔ ምን አውቃለሁ የሆነ ነገር አለ አለቻት። የሆነ ልጅ የሚወደኝ ልጅ ነበር ወድሻለሁ ብሎኝ፣ የእሱ ነው እና ወድሻለሁ ስላለሽ ነው እንደ እንደዚህ የምትሆኝ አለቻት። አይደለም ልጁ ከውጭ ሀገር የመጣ ነው አለቻት። እና የሚመጣስ እኔ ከዚህ ሀገር ውልቅ አርጎ ሊያስወጣኝ ነው የምፈልገው። ቆይ ሲጃራ አደለች በኪሱ ይዝሽ እንዴት አርጎ ነው እሱ ከሀገር የሚያስወጣሽ ከሀገር ሊያስወጣኝ ከዚህ ሀገር ቢያስወጣኝ እኔ የፈለገው ነገር ቢፈልግ አደርግለታለሁ፣ አለች እርግም አለ። ለመሆኑ ትክክል ነች ደግሞ ከዚህ ገላሽ ጋር አለቻት። ማለትስ አለ እኛም እንኮን አለ ነው፣ ማይረባ ሰው ሁሉም የፈለግ ነው የፈለገ ሰው የመጫወቻ የሆን ነው አለቻት። ምን ያልሽኝ ነው አለቻት? ያው ከውጭ ከመጣ ሌላ ምንም አይፈልግም፣ ገላሽ ነው የሚፈልገው እሱ መስጠት ነው አለቻት። ኧረ እኔ እንደዚህ አይነት ነገር አላልኩም እርግብ አለች። ጓደኛዋ እና ምንድን ነው ያሻለቻት? እኔ ያልኩሽ የፈለገው ያክል የሚፈልገው ገንዘብ እሰጠዋለሁ ነው ያልኩት። ልጁ ከሰው ከሱዳን ነው እንደመጣ ያ አይደለም፣ ተአሜሪካን የመጣ ነው። እሺ፣ አሜሪካን የሚያስወጡ ብር ኬት ነው የምታመጪ? እርግብ አሜሪካን መሄድ ቀላል አረግሽው፣ እንዲህ አለቻት። ቀላል አድርጎ ቢያሳይኝማ መቼን ልንሶ ፈልገው ነበር አለቻት። እኔ ምለው ገንዘቡ ግን ከየት ነው ያመጣሽው? ብቻ የፈለገውን ነገር እሰጠው ነበር ግን ነው ደግሞ አንተሳካልኝ። ጓደኛዋ እያሰበች ነው እርግብ ምን እንዳረግሽ እንደሆነ በቀን ወደርስበታለሁ አውቄ ብሻለሁ ነቅቼ ብሻለሁ እያለቻት ነው። እኔ እዚህ ቸግሮኛ፣ እሷ አሜሪካን ወስደኝ ሰው ትላለች። ሰው ሁሉም ምን ነው ጭንቃት ላይ ሰው ሁሉም ደልቶታል እንዴ? ብላ እህቷ ጓደኛዋ እንግዲህ ታዘበቻት ነው። እንግዲህ እርግብ ሞሞቻ ደርሰዋል፣ መተያዣዋ ደርሰዋል ማለት ነው። ሁሉም ነገሯ ሊመጣ እንግዲህ እያንቀጠቀጣት ነው እላችኋለሁ። በጣም የፈራችው ሰላም አሴ ቁጭ ብሎ እንደተለመደ እየጠጣ ነው። ጃምቦ ይዞ እየጠጣ ነው እንግዲህ ማለት ነው። ዳምጠው ገባ። እሱ ጋር ቁጭ አለ። ምን ያሰብክ ነው አለው። ባክ፣ ምን ላለ ጨንቆኛል። አንተ ጨንቆኛ ያልክ ይጨምቅህ ነገር እያሰጣህ ነው አለው። አትቀደድ ባክ ጅል አለው። ጆሮ ባክ፣ በጣም በጣም ጨንቆኛ። ምን ሆነ ስለው ደወለች አለው። እርግብ ደወለች ሲለው እውነትህ ነው? እና ምን አለች? አዎ፣ ምን ይሻላል አለችው እና ደውላ ምንድን ያለች ጨንቆታ። ወሬ ለመስማት ማለት ነው እንገናኛ እኛ እና ታሪያት እኮ አሪፍ ነው። ያምሃል እንዴ ተገናኘ ሄድና ስለው፣ እንዴ ምንድን ነው? ጆሮ ደግሞ ያምሃል እንዴ? እንዴት ነው ማገኛት? እሷ እኮ ያለችን ከዚህ ሀገር የምወጣበት መንገድ አመቻችልኝ ነው ያለች፣ እና ታዲያ ምን ይሻላል በክ በቃ አላገኘሽም ልበላት። አሁንማ ከአሜሪካ እንደመጣሁማ እሷን ይዣ እንደሚሄድ እንዳታስብ አለው እና አላገኘሽም ማለት ጥሩ ነው ስላት፣ አላ አደለም በቃ ብቻ ጥፍት ብል ይሻለኛል፣ አለ ጥፍት እላት አለው። ምንም ሳለላት አጠፋ አለ፣ እስከ መቼ ነው የምጠፋው? እንደኔ ከሆነ ዝም ብሎ መጥፋት መፍትሄ አይመስለኝም አለው፣ አመላሴ ለዳንጮ ማለት ነው። እና እኔ እሷን ታሀገር የማወጣበት ገንዘብ ከየት ነው የማመጣው እኔ የምለው አለ። ብታገኛት ብዙ ገንዘብ ከሷ የምታገኝ ይመስለኛል አለው። ምንድን ነው ምነግራት? በቃ እውነቱ ነዋት ንገራት። እኔ ግን ምን እውነት አለ፣ ምንም አሁን እውነቱ ነው። መላሴ ማናት፣ በብር የፈለገችው ነገር ቢጠይቃ፣ ትሰጠዋለች። እሱ ግን መጠየቅ አሳፈረው። ያው ከውጭ መጣ ስላሉኝ ስላለ በጣም ፈራ ማለት ነው። በጣም ነው የፈራው። ንገራትና ከሄደች ትሄድ። ዋናውን እርግጠኛ ንገራት፣ ንገራት። እና ከአሜሪካን እንደመጣው ከነገርኳት እና ምን ችግር አለው? ከአሜሪካን የሆነ ሰው ግድ ከአሜሪካን መምጣት አለበት እንዴ? አለው አሴ እረ ብስማም በዛ ላይ ደግሞ የሀና ፎቶና መስቀል የሰረቀችው የሀና ፎቶ ልትመልሽ ነው የቀረብኩች ብላት። ልጅቷ ደግሞ ሰው አትሆንም አለ። ልጅቷ ኮ ከቀረብኳ ጀምሮ ሰው መሆነ የለም። እስከ መቼ ነው ግን እንደዚህ የምትሆነው የምትጃጃለው አለ ተናዶ ሲወጣ፣ መላሴም ተከትሎት ወጣ። ወይዘሮ ሙላት ና ቁጭ ብላ ባለችበት መስፍን ገባ። እንዴት ነሽ አላት። ደህና ነኝ ብለው ስማት፣ ቁጫል ሜሪዬ አላትና አቤት አለችው። እኔ ግን ይሄ ነገር ሁሉ ማስታወስ የጀመርሽ እንዴት ነው አላት። እንዴ ማን ነገረሽ ማን ነገረሽ አለችው። ምን ነው እኔ ማውቀኝ ምን ነው ገረመሽ አላት። ወይ የሰላም ነገር የሰላም የሆነ ነገር መንገድ፣ በቃ ሚስጥር አደባባይ ወጣ ማለት ነው እንዴ። አባቷ እኮ ነኝ አላት መስፍን። ዳትናገር ብላህ ነው የነገረችው። አዎ ምን ነው ለምን ቀልዱ ተይው። ና ለምን አትነግርኝም? አለ። ከነገርከኝ በኋላ ከነገርኩ በኋላ ማነው ነው እንደዚህ ያደረገሽ ብለህ ምጠይቀኝ አውቃለሁ አላት። አለችው ከዛ እሱማ ትክክል ነው አጠይቃለሁ አላት። ሜሪዬ ያንቺ ያለማስታወስ ከማንም በላይ የጎዳኝ እኔ ነኝ አላት። መጀመሪያ ግን ምን እንደሆንክ ማወቅ አለብህ አለችው። ሌሎቹ ነገር ሳለ እንደ አወቅሹ ነገር አለ አላት ያወቅኩት ነገር ደግሞ ቢኖር ከሰላም መስማትህ አይቀርም ነበር፣ አለችው እንግዲህ ነገሩ ሁሉም እርግጠኛ እስከ ሰውን ድረስ ነው። ያን ነገርኩ አለችው የመስፍን ማለት ነው። ቆይ የመጨረሻ ጊዜ የምታስታውሹ ነገር ምን አለ አላት መስፍን እኔ መጀመሪያ የመጨረሻ ጊዜ ከሃና አባት ጋር ፎቶ ተቀብዬ መምጣችን አስታውሻለሁ አለች። ታዲያ እሱን እንዴት ይህን አክል ጉዳት ሊያደርስብሽ ይችላል አላት። ከዛ ተመልሼ ስመጣ እርግብን መኝታ ክፍል አገኘኋት አለች። እሺ ከዛ ሳላት ተናድጄ ስለነበረ አንገቷን ይዤ ስታገላት ነበርኩኝ አለ። ታዲያ እሷ መታሽ ነው የዚህ አደጋ የደረሱት ስላት እርግጠኛ አይደለሁም ግን መሆን አለበት ብዬ አስባለሁ አለች። ወይኔ መስፍን፣ እኔ እያለሁ መስፍን እስካሁን አልነገርኩ እኮ ስሜታዊ ስለምትሆን ዬ ነው በቃ፣ ፖሊሶችን እንንገራቸው እና ተፖሊሶቹ ጋር ተባብረን የሆነ ነገር እንደርሳለን አለችው ሜሪዬ። ማለት ሙላት ማለት ነው። በቃ እሺ ችግር የለውም፣ እኔስ በጣም ስለደከመኝ ሻውን ልብሰድ አላት ሜሪዬ። ይህን ሁሉ በማስታወሶች ደግሞ እኔ በጣም ደስ ብሎኛል አላት። እሺ አለችው። ሰም ደስተኛ ናት። ባህትዬ፣ ይህ ባዩሽ፣ ወይዘሮ ባዩሽ ስልክ የደወለች ሜሪ ጋር ስደውልላት እስከዚህም ሆነችባት። ደግሞ አቆላ ምጣ አለች እና እንግዲህ ምንትን አደርሰዋል ማለት ነው ነው። ደህና ነኝ፣ አደና ነኝ። እንዴት ነሽ አለቻት። በሰላም ነው እንዴ ደወልሽው? አለቻት። አዎ አለቻት። ላገኝሽ ፈልጋለሁ አለቻት። ተሩቁ ላይ የተገኘ ሰሊጥ አብሮ ተወቀጠ ይባላል አለቻት። ተናደደች ተናደደ። እሺ ለምንድን ነው ደወልሽው? አለቻት። ለምን አለቻት። እሱማ ድሮ ነው አለቻት። እንግዲህ እያወሮ ነው ሁለቱ ማለት ነው። ምን እንደሆነ አላቅም። እሷ ነይ ነው መሰለኝ ልታስይዛት መሰለኝ ይመስለኛል። አሁን ደግሞ ደከመኝ፣ አንቺ ጋ ስመጣ ደግሞ ምትለኛለች የሚሆን ደግሞ አሳብ አድክሞኝ አለቻት። ኔ ያለቻት ነው። ዛሬ ምን ተገኝተው ነው አለቻት። ዛሬ አይመቸኝም ወይ ነገ እናድርገው እንዴ አለቻት። ለምንጣ እሷ ልቧ ነገራት። እላችኋለሁ በጣም ነው የሚገርመው አንቺ ደግሞ ሱሪ በአንገት አታድርጊ። አይመቸኝም አልኩሽ አይመቸኝም በይሽ፣ ቻው አልቻት። ስልኩን ዘጋችባት። ድሮም እንደ እንደ እኔ የማይሆንልሽ አውቃለሁ። ለዛ ነው ደካማ ጎንሽ ጠብቂ የነበረው አልቻት እንግዲህ እርግብ አልጋ ላይ ተኝታ እያሰበች ያለ ጓደኛዋ እኔ ሳላቅ ትዳር መስረሽ እንዴ አለቻት። እሱ ደግሞ ምን ማለት ነው አለቻት። ልጆቼ እኔ ታሳድጋለሁ የታኖራለሁ ብለሽ እያሰብሽ ነው አለ። ወይ ጉድ ያን ተያዘ ሰው አለው አለቻት። ቆይ ግን ምን ሆነሽ አል እርግብ አለቻት። ምኑን ስትላት ምንም አልሆንክም አለቻት። ያለሽ እኮ እኔ ቤት ነሽ ያለሽ ስትላት፣ እና ምሆንስ ነጌ ጨርቅሽን አብደሽ አብደሽ ጨርቅሽ ጥለሽ መሄድሽ አይቀርም ማለች። ምንሽ ምን ያልሽ ነው ሜሪ አለቻት። እውነቴ ነው። አንድ ነገር ብትሆኝ የምትጠየቀው እኮ መጀመሪያ እኔ ነኝ አለች። እንዲህ እኔ ምን እሆናለሁ? እኔ ምን አውቃለሁ አንቺ ወደፊቱ ምትሆኝ አሁን ምትሆኝበት ራሱ ምን እንደምትሆኝ አላውቅም አለቻት። እኔ ምንም አልሆንኩም። እሺ የወለሽ እርግብ የሆሽ ነገር ካለ ግርጽ አድርገሽ ንገሪኝ። ካልሆንሽ ደግሞ በኔፊት አትጨናነቅ፣ ያለቻት ለማንኛ እርግ በእኔ ስራ ሊሄድ ነው ብላቸው ተባብሎ ተሳሳሙ። ዘሬውን ምን ነው እንዲየጨከን ክብኛ ለይት ዘሬውን ጋር ደወለችለት እኮ ምን ነው አለችው። እሺ ተገናኝተን አንድ ላይ ብናወራ አይሻልም? ባንተ ኮ በአንዴ ነው ስልኩን የዘጋህብኝ አለችው። እሺ በቃ ደውልልሃለሁ። ስለ ደረዳኸኝ ደግሞ በጣም አመሰግናለሁ። ሰላም ምደር ያላት፣ አቤ ሰላም ምደር አለችው። ወይ ዘሬ ወደድከም ጠላህም የምታግዘኝ ያለብህ አለችው። ከዚህ አገር ውልቅ ብዬ በወጣ ወንድና ወንድ ብቻ ነው አለች። እንግዲህ ጨንቋታል ማለት ነው። ሀኒዬ ልብስ ልስቀይር ስታወጣ መስፍን ገባ። የኔ ልጅ ብሎ ሲል አባዬ፣ ልብስ ልቀይር ብዬ ነው እንጂ ልመጣ ነበር አለችው። እሺ ችግር የለም፣ ትቀይራለች። ቁጭ በይ አላት። እሺ አባዬ፣ ምን ነው አላት። ይኸው ልሽ፣ የኔ ልጅ፣ የሆነ ነገር ላወራሽ ፈልጌ ነበር። ስለምንድን ነው ስለ አባትሽ ነገር። አባቴ ደግሞ ምን ሆነ? ማለቴ ስለ አባትሽ ምን ታስባለሽ? አልገባኝም። ምን ስል ምን ያልከኝ ነው አለችው። ደነገጠች። መኖር ብትፈልጊው ከነሱ ከእሱ ጋር ነው ወይስ ከእኛ ጋር ነው አላት። ለምን ጠየቀኝ? ምንም አደለም። ማወቅ ብቻ ስለፈለግኩ ነው የጠየቅኩሽ። እኔ የማየ ተረጋጋ ብዬ ነው እንጂ መኖር የምፈልገውም መኖር ያለብኝም ከአባዬ ጋር ነው አለች። ሀንዬ፣ ይኸውልሽ ሀንዬ፣ እኛ መጥፎ ሰው እንዳንሆን ታውቂያለሽ። እሱን አውቃለሁ። እኛም ከአባትሽ ተለይተሽ በፍጹም ብትኖሪም አንፈልግም፣ አላት ከእኛ ጋር ብትሆኚ አንፈልግም ማለት አይደለም፣ አላት። ይህን ያክል ጭንቀት እኮ አውቃለሁ፣ ግን በአባዬ ጭንቀት እንዳይገባባችሁ፣ ስጋት እንዳይገቡባችሁ፣ እንደምትጨናነቁ እኮ አውቃለሁ። አዎ ጭንቀት ፈጥሮብናል፣ አላት። እዚህ መኖሩ ነገር በፍጹም እንደማይፈጸም ወቀዋለች። እኔና ሙላት እንድራዳሽ እንችላለን፣ ሰላሜና መላሴ ግን ጭራሽ ሊረዱሽ እኮ አይችሉም፣ አላት። እውነቱ ስነግርህ ከአንተና ከማዬ የበለጠ ሰላምዬና መላሴ ነው መወዳቸው፣ ግን እሱን ስነግር ከአባቴ ጫፍ ደግሞ ማንም ሰው አይደርስም አለች ያሳለፍሽው ነገር አንቺ ታውቂዋለሽ፣ ግን በዚህ ቤት ሰላምና መላሴ ያላቸው መብት አንቺ ሙሉ መብት እንዳለሽ እወቂው አላ ገንዘብ ምናምን አንፈልግም። እኔ የምንፈልገው የነበረው ቤተሰብ ነው፣ እሱንንም ገንዘብ እሱንም ቤተሰቤ ደግሞ አግኝቻለሁ ከዚህ በፊት መኖር ያለብኝ ሳይኖረኝ ያኖረኝ አባቴ ብቻ ነው። አባዬ እውነቴ ነው አባዬ የኔ ብሎ ተሳቅቆ ተሳቅቆ ነው ያኖረኝ እና በአባቴ መሀል ደግሞ መግባት አትሞክሩ አለች። እኔ እኮ በአባትና በአንቺ መሀል እኮ መግባት አንፈልግም አላት። እሱማ ይገባኛል፣ ግን በዚህ ጭንቅ ጭንቀት መግባት ደግሞ አንፈልግም አለች። ለምንድን ነው ጭንቀት ማይፈጥርብኝ የኔ ልጅ አላት? ምክንያቱም አባዬን ጥዬ የትም እንደማኖር ማወቅ አለብህ አለችው። ይሄማ አውቃለሁ። ከኛ ጋር ብትኖሪ ደግሞ ከፍተኛ ጉጉት ማወቅ እንዳለብን አውቃለሁ አላት። እኔና አባዬ ስንሞት ስኖር አባዬ ቢሞት እኔ ደግሞ ምን ያህል ገነት እንደምንገባ ታውቃለህ? ወደ እግዚአብሔር ይሄድና እቅርልና አባዬን ከሄድ ወደ እኔ አምጣልኝ ብዬ እለው ነበር። እሺ፣ አይሆንም። የትኛው ስራ ነው የሚቀጣ? ሁሉም ቢልሽስ አባት የሌለበት መንገድ ማንም የኔ ልጅ ስለጠየኩሽ ግን እቅርታ አላት። አባት እኮ የልጁ እቅርታ እኮ አይጠየቅም አለችው። ቤተሰቦቼ እንግዲህ እርሱ ትተወጣ እሷ ህንዬ ልብሷን የለበሰች ነው። እንግዲህ ደስ የሚል ነው ማለት ነው። እንግዲህ መጨረሻቸውን ደግሞ ያሳየን ማለት ነው። እንግዲህ በዛሬ በዚህ ያቆማ ዋለው ማለት ነው። ሼር ያረጋቸው አበረታትኝ ማለት ነው። በቀጣዩ ደግሞ እስከ ስንመጣ ድረስ ሼር ላይክ ያረጋቸው አበረታቱ። በሌላ ቪዲዮ እስከ ስንመጣ መልካም ቀንናችሁ ባይ ባይ።